እንዴት ናችሁ? ውድ የማክ ሚዲያ የቱበር ተከታታዮች በዛሬ ትምህርታችን አዲስ ነገር ይዤላችሁ መጥቻለው። ካነን ፋይቭ ዲ ማርክ ስሪ ሴታፓችሁን እንዴት የምታስታክሉ ሴተንጉን እንዴት የምታስታክሉ ፎቶግራፈር መሆኑን የምትፈልጉ ትፈልጉ ቪዲዮግራፈር መሆኑ ትፈልጉ ይህንን ቪዲዮ አይታችሁ ጎበዝ ፎቶግራፈር እንደምትሆኑ ትልቅ ተስፋለኝ። ቪዲዮን ሙሉን ጨርሱት። አፐርቸር ምንድን ነው? ሸተር ምንድን ነው? አይሶ ምንድን ነው? ከልቪን ምንድን ነው? ይሄ ሙሉ ይታይበታላችሁ። ለቻናል ላይ አዲስ ሆናችሁ ካላችሁ ላይክ ሰብስክራይብ ያድርጋችሁ፣ ቤተሰብ ይሆኑ፣ አዳዲስ ነገር እለቅላችኋለሁ። ወደ ትምህርት እንሄዳለን። ካኖን ፋይፍ ዲ ነው። ካኖን ፋይፍ ዲ በደንብ ቤት ይያው፣ ፊልፍቱ በደንብ ቤት ያው። ያው ካኖን ይታያችኋል፣ ካኖን ይላል፣ ዝች ጋር ካኖን ካኖን ትላለች ዝች ጋር ማርክ 3 ደግሞ ነው እዚ ጋር ይታያችኋል ያው ፋይቭ ዲ ነው እዚ ጋር ፋይቭ ዲ ከታች እዚ ጋር ደግሞ ያው ማርክ 3 የሚለው ይታያችኋል። ማርክ 3 ላይ ያው ሌንሱ ደግሞ ያው 24 በ105 ይላል እዚ ጋር በደምብ እንይታያችሁ። ያው 24 በ105 24 በ105 ያው ይሄ ምን ይመስላል። አሁን ሴታፕን ነው የማሳያችሁ። ያው ስትዩ ያው እዚ ጋር ነው የሚከፍቱት። እዚ ጋር እቺኛ ኦፍ ናት። ያው ወደዚህ ስታረጉት ኦፍ ነው ይችኛው ሆነን ኦፍዋል ወደም ይታያችሁ። ይሄው እዚህ ከላይ ጋር ዝቺ ጋር ኦፍ አለ። ወደዚህ ማድረግ ስትፈልጉ አሁን ታርጉታላችሁ። መጀመሪያ ባትሪ አስገብቼ ላሳያችሁ። ባትሪ ማስገቢያ ዝቺ ጋር አለችው። ዝቺ ጋር ይታያችኋል። ከላይ ይችኛው ይሄው ያው በዚህ ጋር ታታችሁ ወይም በጥፍራችሁ እንዴ ሳብ ታርጉታላችሁ። ስታስገቡ ይሄ የመጀመሪያው ይታያችኋል። ዝቺ ጋር ይችኛው ከስር ነው ተሆነ ከመጀመሪያ ልክ እንደዚህ ነው የምትገባው። እንዴት አስገባላችሁ ዘንድ ፕረስ ስታርጉት ራሱ ይይዝልናል። ስታወቱ ደግሞ ዝች ጋ ይታያችኋል። ይሄ ሲወጣ ይታያል። ዝች ጋ ይህው ዝች ጋ በደም ይታያችኋል። ስታወጡት ችን ፕረስ ነው የምታረጓት። ችን ፕረስ ስታረጉት ይወጣል። ልክ እንደዚህ ታስገብታአላችሁ። ዘንድ ፑሽ ስታረጉት ይስቡልናል ማለት ነው። ጠቅ የምትልብ ከሰማችሁ ገብቷል ማለት ነው። ስታስገብቱም ያው አስገብተናል ማለት ነው። ፓትሪ ማስገቢያ ቦታ አለች ዝችጋ። ይህኛ ደግሞ ቀጥሎ ዝችጋ ው ሚሞሪ ማስገቢያ አለ ዝችጋ። ይታያችኋል። ዝችጋ ሚሞሪ ማስገቢያ አለ። በደንብ እንዲታያችሁ አቅርቤ ላሳያችሁ። እዚህ ሚሞሪ ማስገቢያ አለ። ሚሞሪ ማስገቢያ እንዴት የምትከፍቱት ው ዝችጋ፣ ቅድም ማሳያችሁ ዝችጋ ው ሳበ ምታደረጉ ዝችጋ፣ ፕረስ ብቻ ምታደረጉት ፕረስ ተረጉት አላችሁ። ከዛ በኋላ ሚሞሪ ስታስገቡት ይታያችኋል። ሚሞሪን ከስር ምታደረጉት እንደዚህ በጎን እንዲያደርጋችሁ ታስገቡታላችሁ። ወደ ምን ይታያችሁ ይኸው ይህንን ሳብታ አርጉታላችሁ። ይሄው አውጥቼ ላሳያችሁ። ስታወጡትም ፕረስ ታርጉታላችሁ። ፕረስ አርጉት ታውጣላችሁ። ስታስገቡትም ፑሽ አርጉት፣ ወደ ውስጥ ወደ ውስጥ ፑሽ ታርጉታላችሁ። እዚች ጋር ገብቶልኛል። ከዛ በኋላ ስታስገቡትም፣ ስዘጉት፣ ዘጋሁት። ይሄው አሁን እናበራለን፣ እናበራለን። እዚች ጋር ኦን እና ኦፍ ቅድም ያሳየኋችሁ። አሁን ስናስገባው ይታያችኋል። ፕሊንክ ፕሊንክ እያደረገ ነው በርቶልኛል በርቶልኛል። ከላይ እዚች ጋር ይታያችኋል። እነዚህ ያው ሙሉ እንዲታያችሁ በደንብ እዚች ጋር ይታያችኋል። እች ነዋ፣ እች የምታሽከረክሩበት ሜኑ ይባላል። ሜኑ ኑኛዋን ሜኑ ይባላል። ይሄኛውን ካላስተካከላችሁ ሴታፓቸው መስራታችሁ። ዚች ኤፍ ሞድ አለች፣ ኤቪ ሞድ አሉ፣ ዲዛይን ሞዶች አሉ። እናንተ ግን ማድረጋችሁ የምትሰሩት ማኗል ላይ ነው። ኤም የምትላለች በዚችኛዋ እንዲታሽከረኩታለናችሁ፣ እንደዚህ እያሽከረከራችሁ ኤም ላይ ታደርጉታላችሁ። ኤም ላይ ካልሆነ ዳይታችሁ መቆጣጠር አይችሉ። ይህ ምን አርጋቸው የምትሰሩት ማን አለ ማለት ነው። ማንነት አርጎታላችሁ። ከታች ስመቶች ጋር ሜኑ የሚል አለ፣ ያው ኢንፎ የሚል አለ፣ ከዚህ ጋር ሚሆን ሬት አለ፣ ዙም አለ፣ ዲሌት አለ፣ የፕሪቪው አለ። እቺ ሜኑ ምንድን ነው? ሜኑ ስነጉ ውስጥ ላይ ሴት አፓችሁ የምታስተካክሉበት ነው። ውስጥ ላይ ገብታችሁ ሴት አፓችሁ የምታስተካክሉበት ነው። እሱም በኋላ አሳያችኋለሁ። አሁን ግን ከላይ ያሉትን ላሳያችሁ። ዚች ጋር በደንብ እንዲታያችሁ ዚች ጋር ው እዚች ጋር አይሶን ይላለ ይታያቸዋል። አይሶን ይላለ እዚች ጋር ከላይ እችኛዋ እችኛ እቺ በጣም ጠቃሚ ነገሮች ናቸው። እነሱ ላሳያችሁ። እዚህ ጋር ለምሳሌ ላይቱን ይዩት በደንብ እንዲታያችሁ ቪዲዮ ላይ አርጌ ላሳያችሁ። ያው እዚች ጋር እችኛዋን ቪዲዮ ላይ ማድረግ ስትፈልጉ ወደዚህ ነው። ወደዚህ ከፈለጋችሁ ደግሞ ፎቶ። ያው ወደዚህኛው ፕረስ ስታርጉት ፎቶ ነው፣ ፎቶ ላይ ያደርጋችኋል። ወደዚህኛው ፕረስ ስታርጉት ቪዲዮ ይሆንላችኋል። ይሄው አሁን ቪዲዮውን ልኛል። የቪዲዮ ላይቶችን እዚህ ጋር ያሳየኛል። እዚህ ጋር ለምሳሌ የሚያሳያችሁ የሸተር ነው። ሸተር ያሳያቸዋል። ዝቺ ጋር እቺኛው ስምንት ነጥብ የምትለው ይታያችኋል። ስምንት ነጥብ ይታያል። ስምንት ነጥብ ዝቺ ጋር ስምንት ነጥብ አለ፣ መቶ አለ። ዝቺ ጋር ደግሞ ይታያችኋል። ስምንት መቶ አለ። ሶስቶቹ ናቸው በጣም ለፎቶአችን እና ለቪዲዮአችን መሰረታዊ ነገሮች እነሱ ሶስቱ ናቸው። እቺኛው ሸተር ማለት ፎቶ ስናነሳ ወይም ቪዲዮ የሚቀርጽልን ሰዓት ነው። ለምሳሌ የሆነ ፎቶ ስናነሳ የሆነ ፒክቸር ስናነሳ እዛ ውስጥ የሚቆይበት ወይም ፎቶ ስናነሳ የሚያስገባልን የሚቆይበት ታይም ነው ማለት ነው። ይችኛዋ መቶ ምትለ ሸተር ማለት እንደዛ ነው። ሸተር ስፒድ ትባላለች። ይችኛዋ ደግሞ አፐርቸር ናት። አፐርቸር ማለት ላይት ሲገባና ሲወጣ ወይም ላይት በጣም ኤክስፖር ሲሆንብን በእንደዚህ አድርገን የምንቀንስበት ማኔጅ የምናደርግበት ነው። አይሴ ደግሞ ላይት ነው። ላይት ሲያንስን ወይም ሲበዛብን የምንቀንስበት ነው። እነዚህ ነው፣ እንዴት ነው የምንሰራው፣ ማሳያቸው እንዴት ነው የምንጠቀማቸው? ይኛው አይሶን እችኛው ይታያቸዋል። ዚችጋ ለምሳሌ ዚችጋ ሸተር አለ። ሸተርን በጣም የሚጨምሩት በዚች ነው፣ ይታያቸዋል። ዚች ጋ ከላይ ዚች ጋ እች ይታያቸዋል። በዚች ነች ሸተርን የምትቀንሱት፣ በዚህ ነው፣ በዚችኛው ው እችኛዋን ልጨምራት ሊጨምራቸው ተያቸውን ሲጨምረው እስከ አራት መቶ ድረስ የድልኛ ሸተር ይህ ልቀንሰው እስከ ሰላሳ ድረስ ሄዳ ተመልካቾቼ፣ ሸተር ሰላሳ ሲሆንና እንዲህ ሲሆን ምንድነው ልዩነቱ ካላችሁ፣ ለምሳሌ እዚህ ጋር ሰላሳ ሲሆን በጣም ፎቶችን ብለር ነው የሚሆን ምክንያቱም በጣም ቀስ እያለ ስለሚሄድ ፎቶችን ብለር እየሆነ ለቪዲዮ ለምሳሌ ቪዲዮ ስትቀርጹ በጣም ስሎሞሽን የሚሆንባችሁ ብለር እየሆነ ሄደው እስከዚህ ጋር ስትቀርጹ ኖር ቪዲዮ ስትቀርጹ እስከዚህ ጋር ብታደርጉት ሰች ጋር ብታደረጉት ለፎቶ ደግሞ መቶ እስከ መቶ አምስት ብታደረጉት ይመከራል። ይህኛው ደግሞ አፐርቸር ታገኙታላችሁ። እዚች ጋ አፐርቸር በሚለው የምቀንሱት በዚች ይታያቸዋል። እዚች ጋ እች አፐርቸር መቀነሱት መጨምሩት በሱ ነው። ሎክ ሊሆንባችሁ ይችላል። ይታያቸዋል። እዚች ጋ ሎክ ከሆነች ጋ ሎክ ከሆነችባችሁ ሎክ እምትላለች እዚች ጋ ሎኳን መክፈትና መዝጋት አለባችሁ። ሎክ ከሆነች መጨመር መቀነሳችሁን። ለምሳሌ ሎክ አድርጌ ላሳያችሁ ብሎክ አድርጌ ላሳያችሁ ይኸው መጨመር መቀነስ አችሉም ማለት ነው። ስለዚህ እችኛዋ መክፈትና መዝጋት አለበት። አፐርቸር እስከ አራት ነጥብ አነጥባለች። እችኛዋ ካሜራ ላይ እስከ ሌሎች ካሜራ ላይ ለምሳሌ ትንሽ ከፍ ያሉ ካሜራዎች ከፈለጋችሁ እነሱ ላይ እስከ ሁለት ነጥብ ድረስ ይከፍታሉ ይዘጋሉ። እስከ መጨረሻ ድረስ እስከ ሀያ ሁለት ድረስ ይከፈታል። ይው እንደዚህ መዝጋት ትችላላችሁ። እስከ ሀያ ሁለት ድረስ ሀያ ሁለት ስታርጉት ው እየጨለመን የሚሄዱ ተያቸውን ስከፍተው ግን ብርሃን እየሰጠኝ ይሄዳል። ስለዚህ ሸተር በጣም ጥቅሙ ምንድን ነው ላይታችሁ፣ ሲበዛ በጣም ሲበዛ በሱ መቆጣጠር ትችላላችሁ። ለዚህ ጋር ደግሞ አይሶ እናገኛለን። አይሶ ቅድም እንዳልኳችሁ አይሶ ላይታችን ሲያንስን ወይንም ሲበዛብን ምንቀነስበት ነው። አይሶ ለመቀነስ ከፈለጋችሁ ደግሞ ዚጭ ጋ ቅድም ያሳዩችሁ ዚጭ ጋ አይሶ ምትላለች እችኛዋን አይሶ ምትሏን ፕረስ ታረጉትና ፕረስ ታረጉትና ቅድም ባሳዩችሁ በዚህ ሸተር መቀነስበት በዚ ላይ ይታያችኋል ዚጭ ጋ ባለችው ስችጋ በቃ እነሱ እችኛዋን አይሱን ፕረስት አድርጉትና፣ በዚህ እችኛዋ ነው መቀነስ ስትፈልጉ እንደዚህ አድርጉታላችሁ። መጨመር ስትፈልጉ ትጨምሩታል። ለምሳሌ ፈረስ አድርጌ ላሳያችሁ። ፈረስ አድርጉትና ፈረስ አድርጉትና መጨመር ከፈለጋችሁ ይታያቸው። ይኸው እስከ 1280 ድረስ ሄድ ትችላላችሁ። 1218 ድረስ ሄድ ትችላላችሁ። ይኸው ቁጥሩ ላሳያችሁ በደንብ ይኸው 12800 ድረስ መሄድ ትችላላችሁ። እስከ 12800 ድረስ መሄድ ትችላላችሁ። ይሄው ከመቶ ከመቶ ላይ ጀምሮ እንደ የመጀመሪያው እንዳሳያችሁ ይሄው ይሄው 100 ከመቶ እስከ 1200 ይሄው 12000 ድረስ መሄድ ትችላላችሁ። አይሶ ብዙም ቢበዛ ጥሩ አይደለም ተመልካቾች። አይሶ ብዙም ሲበዛ ላይታችን ወይም ፎቶአችንን ያበላሽብናል። ብዙም ሳይበዛ እስከዚህ ድረስ መጠቀም ትችላላችሁ። ሌላው ዚች ጋር ሜኑ እናገኛለን። ኑ አሁን ሜኖቹ ነው የምናገኛቸው። ዚች ጋር ኑ እናገኛለን። ይታያቸዋል። ዚች ጋር ሜኑ አሉ፣ ፒክቸር ስታይል ይላሉ። እነዚህ ነው በዚችኛ ይሄዳችሁ ሴት አፓችሁ ማስተካከል ትችላላችሁ። ለምሳሌ እኔ ፒክቸር ስታይል አስተካክላችሁ በዚችኛዋ ቅድም ሸተር በቀነስንበት በእሷ ነው ፕረስ ወደዚህ የምትሄዱት። ወደዚህ መሄድ ከፈለጋችሁ ደግሞ አፐርቸር በቀነስንበት ለምሳሌ እኔ የመጀመሪያውን ሴት አፕ ላይ ሊሄድላችሁ እና ሜኑ ላይ ሊያሳያችሁ። ሜኑ ላይ የሚ ፒክቸር ስታይል ያለ ፒክቸር ስታይል ማለት ው የምንሰጠው ፎቶ ማለት ነው። የምናነሳበት አይነት ነው ፒክቸር ስታይል ማለት። ብዙ አይነት ፒክቸር ስታይሎች ያሉ፣ ፖርትሬት አለ፣ ስታንዳርድ አለ፣ ኒውትራል አለ፣ ፌስቡል አለ፣ ሞኖክሮ አለ። ከነዚህ ውስጥ አሁን ለምሳሌ ብላክ ኤንድ ዋይት ፎቶ ማንሳት ከፈለጋችሁ እችኛ ሞኖክሮ ላይ ታደርጉታላችሁ። ብላክ ኤንድ ዋይት ፎቶ ማንሳት ከፈለጋችሁ ው ሞኖክሮም ትባ ላይ እዚህ ላይ አርጋችሁ ማንሳት ትችላላችሁ። ብዙ ጊዜ ለመስክ ፎቶ መስራት ከፈለጋችሁ ደግሞ ላንድስኬፕ ላይ አርጋችሁ መስራት ትችላላችሁ። ቁጥሮቹን በኋላ አሳያችኋለሁ። ለምሳሌ የዚህ የስታንዳርድ ቁጥር ቁጥሩ ለሚያት ከፈለጋችሁ ይኸው ስታንዳርድ ቁጥሩ ይታያችኋል። ሰባት አራት ሁለት ዜሮ ይላል። በደምብ ይታያችሁ። ይኸው የፖርትሬት ደግሞ ስድስት አራት ዜሮ አንድ ይላል። ማይነስ አንድ ነው የመጨረሻው። ምችኛውም ማይነስ ፎር ታደርጉታላችሁ። ይኸው ላንድስኬፕ ላንድስኬፕ ይኸው ኢንፎርሜሽን የገባችሁ ማየት ትችላላችሁ። የእሱን ኢንፎርሜሽን ይኸው ሻርፕነሱ ይታያቸዋል። ሻርፕነስ የሚላለ ሻርፕነሱን ፎቶቹ ሻርፕነስ ከሌለው ፕላስ ማራክ ትችላላችሁ፣ ወደዚህ ሻርፕነስ በጣም ከበዛበት ደግሞ እንደዚህ ማይነስ ማራክ ትችላላችሁ። በዚችኛው ሻርፕነስ የኔ ሰባት ታያል። ይኸው ኮንትራስት ነው። ኮንትራስት ማለት ለፎቶችን ወይም ለቪዲዮችን ድምቀት የሚሰጥልን ነው። ድምቀት ድምቀ እንዲሚያደረገ ነው። ኮንትራስት ብዙም ባይበዛ ይመከራል። ለምሳሌ እኔ ዜሮ ያደረግኩትኝ ዜሮ አድርጌዋለሁ። ዜሮ አድርጌዋለሁኝ። ያው ሳቹሬሽን አለ። ሳቹሬሽን ልክ እንደዚ ነው። ስለዚህ ሳቹሬሽን እንደዚ ማድረግ ትችላላችሁ። ብዙ ጊዜ ሳቹሬሽን አይመከርም። ማይነስ ታረጉታላችሁ፣ ወይም እዚ ሴንተር ላይ ዜሮ ላይ ታረጉታላችሁ። ከለር ቶን ነው። ያው ከለር ቶን እሱንም እንደዚሁ ዜጋ ጋር ታረጉታላችሁ። ዜሮ ላይ ታረጉታላችሁ፣ ወይም ዜጋ ጋር ታረጉታላችሁ። የእያንዳንዱ ከበሰለም ከለር መስራት ትችላላችሁ። ለምሳሌ የስታንዳርድ ከፈለጋችሁ ስታንዳርድ ላይ ትገቡና ኢንፎም ትላለች ዝች ጋ ኢንፎም ክሊክ ብታረጉት የሰጣችሁን ው ዝች ጋ ሻርፕነስ ይታያቸዋል። የእኛ የምንሰራበት ሻርፕነስ ሰባት ላይ አድርገነዋል ሰባት ላይ አድርገነዋል። መቀነስ ከፈለጋችሁ ሻርፕነስም ቅድም እንዳሳያችሁ በዚቺ ማለት ትችላላችሁ። ሻርፕነስ ማለት ፎቶችን ድምቀት ወይንም የሆነንም ሻርፕነስ እንዲኖረው የሚሰጠን ። ስለዚህ ሻርፕነስ ብዙ ጊዜ እንደዚህ ፕላስ ነው የሚደረገው፣ እስከዚህ ጋር ታደረጉታላችሁ። ኮንትራስትም ግን የእያንዳንዱ ይለያል ተመልካቻችን። ለምሳሌ ስታንዳርድ ድረስ ሰሩት፣ ኮንትራስት ዝች ጋ ነው የሚሰሩት። ለምሳሌ ዝች ጋ ባርጋችሁ ብትሰሩ ጥሩ ነው፣ ላንድስኬፕ ላይ ራሱ ደመቅ ስለሆነ። ስታንዳርድ ግን ኔቸር ከለራችን ስለሚሰጠን ኮንትራስት ትንሽ እንሰጠዋለን። ሳቹሬሽንም ልክ እንደዚሁ እንሰጠዋለን፣ እንደዚህ አድርገን እንሰጠዋለን። እንደዚህ አይነት ነው። ቀጣይ እዚህ ጋር ኤክስፖዘር ላይ እናያለን። እዚህ ጋር ሎንግ ኤክስፖዘር መጥሎ እናያለን። ሚላል ነው አውቶ ሚላል ነው ደግሞ ነው ስታንዳርድ ይችኛዋ ዲሴብል ታደረጉታላችሁ። ዚች ጋር ሃይላይት ቶን ምትለዋል። እችኛ ሃይላይት ቶን ምትለዋል ዲሴብል ታደረጉታላችሁ። እችኛዋ ደግሞ ደስት ዲሌት ምትለዋል። ኔክስት ተገባላችሁ። ዚች ጋር በዚችኛ ቅድም ሸተር ባሳያችሁ ተጋባላችሁ። ኔክስት ላላችሁ እዚች ጋር ኤፍ ሞድ ይላለን። እችኛዋን ላይ ሞድ ታደረጉታላችሁ። እዚች ጋር ደግሞ ገርድ ዲስፕሌይ ምትሏል። እችን ኦፍ ነው የምታደረጓት ኦፍ ነው የምታደረጉት። እዚች ጋ እችኛው ደግሞ ሙቪ ሬከርድ ሳይዝ ነው። ዝቺ ጋ ይታያቸዋል። ዝቺ ጋ ሙቪ ሬግ ሳይዝ ምትላለች። እችኛዋ ሙቪ ሬግ ሳይዝ ምትላለች። ዝቺ ጋ ብዙ አይነት ሬግ ሳይዞች አሉ። ፍሬም ፐር ሰከንድ፣ ለምሳሌ 24 ፍሬም ፐር ሰከንድ አለ። ዝቺ ጋ 30 ፍሬም ፐር ሰከንድ አለ ዚች ጋር ደግሞ ስትሄዱ ስልሳ ፍሬም ፐርሰከንድ አለ እንዳለ እንደዚህ ይሄኛው ስትቀርሱት በጣም ሀይ ኳሊቲ ነው የሚሆነው። ግን ስፔስ በጣም ብዙ ስለሚይዝብን ያው እዚህ ጋር መቅረጽ ነው ያለባችሁ። እናንተ እዚህ ጋር ቱኒፎርም ፍሬም ፐርሰከንድ ብትቀርሱት ኖርማል ነው፣ ብዙም ለሀገራችን የሚመከረው እሱ ስለሆነ እዚህ ላይ ትቀርጻላችሁ። እዚኛዋ ደግሞ ያው ሳውንድ ሪከርድ ይብላለ። እዚች ጋር ሳውንድ ሪከርድ ይብላለ። እሱንም አትነኩትም ኖርማል እንዳለበት እዚች ጋር አውቶ ላይ ታደረጉታላችሁ። እዚች ጋር ሳይለንት ላይቭ ሾት ምትላለች። እችኛዋ የመጀመሪያ ሞድ ታደርጉታላችሁ። ሞድ ዋን ሞድ ቱ ዲሴብል ማለት ለምን እሱን ታረጉታላችሁ? ዲሴብል ነው የምታረጉት። ይታያችኋል፣ በደንብ ይታያል። ዲሴብል በደንብ አድርጋችሁ ይሁት። እችኛዋ ደግሞ ሜተርን ታይመር ነች። ታይመሯ የምትሏ፣ እሷም እንደፈለጋችሁ ማድረግ ትችላላችሁ። ለምሳሌ እቺ ታይም ጎድ የምትላለች ስታርት ሴቲንግ እነዚህ ብዙም ስለማይጠቅመው እንለፋቸው እና በዚህ ቀጥ ያሉት ላሳያችሁ። ፓወር ኦፍ ሚጥለውን ችኛዋን ፈለጋችሁ ይታይ ማድረግ ትችላላችሁ። እዚህ ጋር ለምሳሌ ሰርቲም የታረጉትኝ ሰርቲም የታረጉት ኤልሲዲ ብራይትነስ መጥላለች። ኤልሲዲ ብራይትነስ ማለት በፎቶችን ላይ የሚሰጠን ብራይትነስ ነው። ይታያችዋል ዝች ጋር ከአንድ እስከ ሰባት አለ። መሀል ላይ ነው የምታረጉት ወይም ማኖ ላይ ታረጉት አላችሁ። ዝች ጋር ሴንተር አርጋችሁት ማል ላይ ታረጉት አላችሁ። ዜሮ ላይ ነው መሆን ያለበት። ይታያቸዋል ማሀሉ ላይ ወይም አራት ላይ ታደረጉታላችሁ። እዚች ደግሞ ደግሞ ዴት ነች፣ ዴት ነው ጽፉት። እዚጋ ዴት የምታስተካክልበት ነው። እችኛ ዴት ናት የምትሞልበት። ኛ ደግሞ ላንጉጅ ነው። እችኛ ላንጉጅ ትምህርት ላንጉጅ እንግሊሽ ታደረጉታላችሁ። ያው እነዚህ ነው። እችኛ ዲስብል ወይም ኢንብል ታደረጉታላችሁ ና ችግር የለውም። እችኛው ጂፒስ ምትለም እንደዚሁ ወይ ምትለን እ አውቶ ታደረጉታላችሁ። እስከዚህ ያናስታከል ነው። ቀጣዩ ወደዚኛው እሄዳለን።

ሬቲንግ ታደረጉታላችሁ እዚች ከስተም ሸቲንግ የምትላለች እች ከስተም ሸቲንግ የምትሏል ደግሞ እዚ ታደረጉታላችሁ። ኢትዮጵያ ሬጅስተር ሴቲንግ የምትላለች እሷ ላይ ታደረጉታላችሁ። እችኛው እንደዚ ብዙ ማጠቅመች ኮፒራይት ኢንፎርሜሽን ምትሏል ይታያችኋል። ኢንተር አውቶ ምትላይ ታደረጉታላችሁ። ክስትናለን ብዙ የማይጠቅመው ነገር እያለፍ ነው ሚሄድ። እዚችኛ ደግሞ ኤክስፖዠር ሌቭል የምትላለች እ ዋን ሌቭ ስለምታደረጉ ይታያችኋል ዋን ዋንቱ ምትላለች ዋን ስሪ ምትላለች እናንተ ዋንቱ ዋን ስሪ ታረጉታላችሁ። ስድ ምታለች እም ዋን ዋን ሚላለ ዋን ዋን ስሪ ሚላለ ዋን ስሪ ሚላለ ዋን ዋን እችኛዋን ኢኔብል እና ዲሴብል ምትላለች እችኛዋን ይታያቸዋል። ዲሴብል ኢኔብል ምትለዋል እቺ ዲሴብል ታረጉታላችሁ። እችኛዋ ደግሞ ይታያቸዋል። እዚህ ጋር ነበር ኦፍ ምትለዋል እችኛ ሹት ቱ ታረጉታላችሁ። ሹት ቱ ላለ ስሪ አለ ፋይፍ አለ ሰብን አለ ቱ ታደረጉታላችሁ። እችኛ ሴፍቲ ሺፍት የምትላለች እችኛዋን ኦፍ ነው የምታደረጉት። ሸተር ስፒድ አፐርቸር የሚላለ አይሶ ስፒድ የሚላለ እናንተ ዚች ጋር ኦፍ ታደረጉታላችሁ። ቀጥሎ እዚች ጋር እንገባለን። መጨረሻ አካባቢ እየደረስን ነው። እዚ ጋ ወይን ኢንተርቪው የምትላለች እሷን የመጀመሪያ ላይ ታደረጉታላችሁ። ወይን ሞኖክሮ የምትሏን ታደረጉታላችሁ። እዚች ጋር ብዙ አይነት አሉ። ወይን አይሶ ኤክስፔንሽን ቱ ዩዝድ የሚላለ ወይን ስፖርት የሚላለ እናንተ የመጀመሪያውን ታደረጉታላችሁ። ለቀጥሎ ቀጥሎ እዚህ ጋር ላይፍ ሾቲንግ ኤሪያ ዲስፕሌይ የሚላለ ይህች ይታያችኋል። የመጀመሪያው ላይ የምታደርጉት ማስክር ምናለ አውትላይን የሚላለ እናንተ የመጀመሪያው ማስክር ላይ ታደርጉታላችሁ። እዚህ ጋር ደግሞ ዲያል ፋንክሽን ዲያል ዳይሬክሽን ይላለ። ዲያል ዳይሬክሽን ኖርማል ላይ ነው የምታደርጉት። ሪቨርስ ዳይሬክሽን እና ኖርማል አለ። እናንተ እዚህ ጋር ኖርማል ታደርጉታላችሁ። እዚህ ጋር ደግሞ መልቲ ፋንክሽን የሚላለ መልቲ ፋንክሽን ላይ ማኑዋል ዲያል የሚላለ ከላይ ኩክ ኮንትሮል የሚላለ ማኑዋል ዲያል ላይ ታደርጉታላችሁ። እዚህ ዋን ካስተም ኮንትሮል የሚላለ ካስተም ኮንትሮል የሚላለ እዚህ ጋር ይታያቸዋል። የመጀመሪያ ላይ ኤኤፍ ምትላለች ኤኤፍ ምትሏ ወይም ኤኤፍ ኦን ምትላለች እናንተ ኤኤፍ ላይ የምታደረጉት የብዙ አይነት አሉ ይታያቸዋል። ቦታ ይዘገቡ ኤኤፍ ኦን በተናለ ሎካል የመጀመሪያውን እዚች ጋ ኤኤፍ ሸተር በተን ምትሏል እሷን ታደረጉታላችሁ። ቀጥሎ ወደዚኛው ላይ አደለም አዲንግ ክሮፒንግ ኢንፎርሜሽን የሚላለ እሷንም ኦፍ ነው የምታደረጓት። እነዚህ ብዙም ወይ ደግሞ ኖርማል ለማሳየት ያህል ነው። ይኸው እች ካንሰል ሴቲንግ የምትሏን እሷንም ኖርማል የምን ማነካትም። ቀጥሎ ዚች ጋር ክልል ኦል ፈንክሽ የሚላለ እሱንም አነካውም። ማይሚኑ ሴቲንግ የምትሏን እች ጋር እናስተካክላለን። ይኸው ዲሌት ከፈለጋችሁ ዲሌት አይተምን ዲሌት ኮል ከፈለጋችሁ እዚህ ጋር መደለት ትችላላችሁ። ዲሌት አይተም አንዱን ብቻ ዲሌት ኮል ከፈለጋችሁ ደግሞ ሁሉንም ትደልጡታላችሁ። ይህን መስላት ሴታፖች። እስቲ አሁን ሴታፕ አስተካክዬ ቅድም ባልኳችሁ ቸተርን ወይንም አፐርቸርን ተጠቅሜ ቅድም ያሳዩችሁ ላይቶችን ምናምን ተጠቅሜ ላሳያችሁ። ለምሳሌ አንድ ፒክቸር ወይም ቪዲዮ ቀልጬ ላሳያችሁ። ቪዲዮ ቀልጬ ላሳያችሁ። ቅድም ባሳያችሁ ለምሳሌ ላይቱ አይታይም ይታያችኋል። ላይቱ ምንም ነገር አይታይም። ስለዚህ ቅድም ባሳያችሁ ለምሳሌ እዚች ጋር ሸተሯን ይታያችኋል። ሸተሯን ሊቀንስላት ትንሽ ስልሳ ረኩትኝ ስልሳ ስልሳ አረኩትኝ ስልሳ አረኩትኝ። ይህኛው ደግሞ ትንሽ ሰጋራ ከሆነ ስልሳ አረኩትኝ። አይሶ ይጎባ ይታያቸውን። አይሶ አንድ ሺህ ስድስት መቶ ነው። ምክንያቱም ላይት ስላላበራወኝ ላይ ላይት ስላላበራወኝ ልስጠው። ላይቱን ስንት ላድርገው? እስ እዚች ጋር ልጨምርለት። አይሶ ይህም ጨመርኩለትኝ። ትንሽ በስቶበታል። ሲበዛባቸው ይታያቸውን። በዚችኛ እንደዚህ መቀነስ ትችላላችሁ እንደዚህ ያደርጋችሁ መቀነስ ትችላላችሁ። ታያችሁን አይሶ እችኛው ሸተሯ ታያችሁን። መቀነስ ስትፈልጉ ልክ እንደዚህ ትቀንሳላችሁ። መጨመር ስትፈልጉ ደግሞ እንደዚህ። ለምሳሌ እኔ እዚህ ጋር አድርገውና ሪከርድ አድርጌ ላሳያችሁ። ሪከርድ አድርጌ ይሄው እየቀረጽኩ ነው። ሲቀርጽ እዚች ጋር ብሊንክ ብሊንክ ያደርጋል። ታያችኋል፣ ብሊንክ ብሊንክ ያደርጋል። ዘንድ ስጨርሱ እዚች ጋር ትጨርሱታላችሁ። ይኸው እዚህ ጋር ዲስፕሊን ታያታላችሁ። ይታያቸዋል ፕሌ ልበለው ለምሳሌ ፕሌ ልበለው። በዚች ጋር ሴት ለዋል በዚች ጋር ኦልሞስት ጊዜ እየቀረስኩኝ ነው። ቀድም ባሳያችሁ ላይት ይታያችኋል። ዚች ጋር ሬት ምትላለች። ዚች ጋር ዙም አርጌ ላሳያችሁ። እነዚህ በዛ ምታዩት በዚችኛዋ ዲስፕሌ ስታዩ ምታዩት በዚችኛ ነው። እችኛ እንዲታረቡትና ሌላም ፎቶ ከፈለጋችሁ በዚችኛዋ ነው። ለምሳሌ እነዚህ ፎቶ ማየት ከፈለጋችሁ ይታያቸዋል ፎቶዎች ማየት ከፈለጋችሁ በዚችኛዋ ነው የምታዩት። በዚችኛዋ ታዩትና ፕራስ ፕረስ ታደረጉትና ፎቶዎች ያመጣላቸው ማሳለፍ ሲፈልጉ በዚችኛዋ ሊታሳልፋላችሁ። ለምሳሌ የመጨሻው ነገር ቪዲዮ ላይ እነዚህ ላይ ታረጉታላችሁ። ካልፈለጋችሁት ደግሞ ዲሌት ወደ ድሌት እንሄድና እዚ ጋ ሴት የምትላለች ዲሌት ማድረግ ትችላላችሁ። እንደዚህ አርጋችሁ ሴት አቁመ ስራት ትችላላችሁ። ውድ የቻናል ቤተሰቦች ለዛሬ ያስኩላችሁ ትምህርት ይህንን ይመስላል። በቀጣይ አዲስ ነገር ይዤላችሁ እመጣለሁ። እስከ ሳምንት ቸርን ሰብት